ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋረን ሙጭኝ አድርጎ የሚያበዛ ሁሌ አረቢ ማረኝ ማረኝ እያለ ሁሌ ምህረት የሚጠይቅ አላህ ካለበት ጭንቀት መውጫ ቀዳዳውን አላህ ያበጃጅለታል። ሐሳብ ጭንቀቱንም ያስወግድለታል። ርዝቁንም ካላሰው ቦታ ይመጣለታል። ዛሬው በላዎች ተመልከቱ የመሬት መንሸርሸር እ ጎርፉ ሌሎቹም አደጋዎች ብዙ አደጋ ሊመጣ ይችላል። በምን በወንጀላችን አንዳንድ ሰዋል፣ ቆይ ይችኛው አንሰራል ስራና ከዛ በኋላ እመለሳለሁ። ሰርተፌት አልሰጠን መቼ እንደምንሄድ አናውቅ። እመለሳለሁ ብለን ለወንጀል ወደ ወንጀል ለምንመለስ ብሄድ ነበር ሳላይ እዛው ፋይላችን ሊዘጋ ይችላል። ሞት የሚባለው ቀጠሮ ሊመጣብን ወንጀሎችን ስንሰራ ኤክስፓርዶን ነገሮችን ሰው ሳይ እንግቤን ዘግቼ ምን ብዬ ስመታ ማን ያየኛል?

ደጋግ የአላህ ባሪያዎች ነቢያቶች ያ ረቢ ማረን ይላሉ። እነዛ አላህ የበረጣቸው፣ እነዛ አላህ የወደዳቸው አላህ ስብሓነሁ ወተዓላን ምህረት ይጠይቃሉ። አላህን ማረን ይላሉ። አላህ ስብሓነሁ ወተዓላን ማረን ማለት ስኬት ነው፣ ድል ነው፣ አ የነቢያቶች መንገድ ነው። አላህን ምህረት አልጠይቅም ብሎ ዞር ያለው ሸይጣን ነው ከደነስ ሲባረር

ከከሳሪዎች እንሆናለን። አላህን ምህረት ጠይቁ። ሸይጣን በመንገዱ ሲቀጥል በጥመቱ እነሱ ወደ አላህ ተመለሱ። አላህም ተውበታቸውን ተቀበለ፣ ደረጃቸውን ከፍ አደረገ። ስለዚህ ምህረት መጠየቅ የነቢያቶች መንገድ ነው። ሙሳ ማን ነው? ነቢዩላህ ኑህ አለይሂ ሰላም ረብ ይግፍር ሊ ጌታዬ ማረኝ ይላል። ወሊ ወሊደየ ወላጆቼንም፣ ወሊ መን ደኸለ በይቲ ሙእሚነን አማኝ ሆኖ ቤቴ ለገባም ወልል ሙእሚኒን ወልሙእሚናት ለወንደ አማኝና ለሴት ተአማኞችም ምህረት ለግስ እያሉ ዱዓ ያደርጋሉ። እንደዚሁም ኢብራሂም አለይሂ ሰላም አባታቸውን ለሳቸው ምህረት ለአባታቸው ምህረት መጠየቅ ከመከልከላቸው በፊት ለሳቸው ለሙእሚኑም ለአባታቸውም ጠይቀው ነበር። ረቢ ረበና ኢግፍርሊ ጌታይ ወይ

አላህ ነቢያቶችን ያዘዘበት ትልቁ ጉዳይ ነው። ፈአለም እወቅ አነሁ ላኢላሃ ኢለላ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለን እወቅ። ነአም አምልኮ በአጠቃላይ ለአላህ ነው የሚገባው። ላኢላሃ ስንል ላ የለም፣ ኢላ አምላክ ሁሉንም ነፍ እናደርጋለን ውድቅ እናደርጋለን። ከዛስ ኢላ አላህ ሲቀርብ ብለን ደግሞ ኢስባት እናደርጋለን አምልኮን ለማን እናጸድቃለን ለአላህ እናዘጋለን። ይህ ነቢያቶች በአጠቃላይ የሄዱበት መንገድ ነውና፣ እስትግፋር አላህን ምሕረት መጠየቅ በእያንዳንዳችን ይጠበቅብናል። ለምን? ዛሬው በላውች ተመልከቱ፣ የመሬት መንሸርሸር፣ ጎርፉ፣ ሌሎችም አደጋዎች ብዙ አደጋ ሊመጣ ይችላል። ለምን? በወንጀላችን። ቀደምቶቹ መከራው ሲመጣ በወንጀል እንደሆነ አላህ ነግሯ ነቢዩ ዓለይሂ ሰላቱ ወሰላም

ከሰማይ ዝናብን የተከለከሉ ቢሆን እንጂ አሉና። ወለው ለልባሃኢሙ እንስሳቶች ባይኖሩ ኖሮ ለም ይምጠሩ ባልተጠጡ ነበር፣ ዝናብ ባልተወረደላቸው ነበር። እንደሚሰሩት ወንጀል ከባድ ነበረ፣ ይሄም ይጠፋ ነበር ግን አላህ እንስሳቶችን ለነሱ ያወርዷል። በዛ ሰው ልጅ የሚጠቀመዋል ማለት ነው። ወለም ይንቅዱ አህደ አላህ ወአህደ ረሱልሂ ሰለላሁ ዐለይሂ ወሰለም ኢላ ሰለጠ አላህ ዐለይሂም አዱዋን

የማይስማማቸው ደግሞ በዚህ እያሉ የአላህን ኪታብ የአላህን ሕጋት ወደኋላ ሚቶ ከሆነ አላህ በማዕከላቸው ግጭትን ይፈጥርባቸዋል፣ አሉ። የመጀመሪውን ንብብላቸዋል፣ ፋሒሻ ዝሙት፣ ፋሒሻ ብዙ ጊዜ የመጀመሪያው ተፍሲር በቁርአን በሐዲስ ፋሒሻ ብሎ ገመዳ፣ የመጀመሪያው ዝሙት ዝሙት። ዛሬ በጣም ተንሰራጭቷል፣ ወንጀሉ በጣም በዝቷል። ይህ ሲበዛ የተለያየ ወረርሽኝ በሽታዎች መከራዎች ይንሰራፋሉ አሉ ነብዩ አለይሂ ሰላቱ ወሰላም። እነዚህ ነገር ታዲያ ሊነሱ ይችሉ በምንድን ነው? በእስቲግፋር ነው። እኔ ምናልባት አልባት ተደብቄ መስራት ወንጀል በግልጽ ልሰራ እችላለሁ። የእኔ የኔ ወንጀል ዓለምን ሊያበላሽ ይችላል። ሀገሪቷ ላይ ድርቅ ሊያመጣ ይችላል። በላዎችን ሊያንሰራፋ ይችላል። የሙሳ ታሪክ የሚያመላክተው ነው። ሙሳ አለይሂ ሰላም በዘመናቸው ከባድ ድርቅ ተከሰተ። ህዝቦች መጥቶ ሙሳን ጠየቁ። አላህ ዝናብ እንዲለግሰን ድርቁን እንዲያስወግድልን ሽማግሌው እያለቀ፣ እንስሳው እያለቀ፣ ህፃናት እያለቁ ነው እና እባክህ ጌታ አለ ምንልና ሙሳ አለይሂ ሰላም እሺ ብሎ አላህ ሊማጽኑ ሲሉ አላህ ላሉ አንዳንድ ዘገባ ላይ እንደመጡ ሰማይ ላይ የነበሩ ደመኖ ጭምር ተወገደ። ያ ረብ አሉ ሙሳ ተጨነቁ፣ አላህ መማፀን ጀመሩ። አላህ ግን ለሙሳ ምንድን ነው ያላቸው እናንተ ውስጥ እኔን አርባ ዓመታት ሲያምፀኝ የነበረ ባሪ አለ። እሱ ከማዕከላቸው ካልወጣ ጠብታ ዝናብ የለም። ሱብሓነላህ። ሙሳ ዓለይሂ ሰላም ያ ረቢ እኚህ ሰውቲ ዳዒፍ፣ እኔ ድምፄ የደካማ ነው፣ እንዳሁኑ ማይክሮፎን የለም። እንዴት ነው ሰባ ሺህ ሰው ጆሮ ላይ ይህን ንግግር ማስተላልፈው? ምለቀዋ አንተ አድርስ፣ ተጣራ ማድረሰኛ ኃላፊነት ነው። ሙሳ ህዝቡ ዘንዶች አንተ ለአርባ ዓመታት አመታት ጌታን ስታምጽ የነበርክ ባሪያ ውጣ። በአንተ ምክንያት ጠብታ ዝናብ አንከልከል፣ ውጣ። በአንድ ሰው ወንጀል በላል ሊመጣ ይችላል። በዚህ ነው ይህ ሰው ሁሉም ጆሮ ላይ አላህ የሙሳን ነገር ከተተው። ወደ ቀኝ ይዞራል፣ ወደ ግራ፣ ወደ ፊት፣ ያህል ወደ ኋላ፣ የሚወጣ የለም። ጉዳዩ የሚመለከተው እሱና እሱን ነው። ጨነቀው ከወጣ

ሙሳ አለህ ሰላም በጣም ተደነቁ። ያረብ ሳይወጣ እኮ አጠጣኸን አሉ። አዎ ቅድም የከለከልኳችሁ በሱ ወንጀል ኃጢአት ነው። አሁን የጠጣችሁት በሱ ኢስቲግፋር ነው ተውባ ነው። እኔ ተውባ ሳደርግ አላህ በላውን ሊያነሳ ይችላል፣ ነገሮችን ሊያሳክል ይችላል። ስለዚህ ሰው ላይ መቀሳሰር እናቁምና እንደ ሁላችንም ራሳችን ፈትሽ። የኔ ወንጀል ሊሆን ይችላል፣ ይኸው ሁሉ በላም ያመጣው የኔ ኃጢአት ይሆናል፣ የሚበድለው በደል የማደርገው ነገር ሊሆን ይችላል ብለን እጃችን እናንሳ

ታፔን ላማለጠፉለትም አጣ ተሳሳተ። ምን ሽደት ልፈርሒ በጣም ከመደሰት የተነሳ ማለት የፈለገው ምን ነበር? ጌታዬ አንተ ባሰጠኝ አንተ ከዚህ ጭንቀት ባትገላግለኝ ማን ይገላግለኝ ነበር፣ ግን ደስታ አሰክረውና አላሁመ አንተ አብዲ ወአና ረቡክ። ጌታዬ ወይ አንተ የእኔ ባሪያ ል አላንኮ እኔ ደግሞ ጌታ ህለኛል ነቢዩ ተሳሳተ። አት ምንድን ነው የፈለጉት? ይህ ባሪያ ከተደሰተው የበለጠ አላህ እናንተ ወደ እሱ ስትመለሱ ከወንጀላችሁ ታቅባችሁ ያ ረቢ ማሬን ስትሉ አላህ በጣም የሚደሰት የሆነ ጌታ ነው ወላ እንደ አላህ የሚደሰት የለም ስንመለስ የሚደሰት ጌታ በሀዲስ ሰርቁስ ላይ እንደመጣው ያ ኢባድ ላል በህር አላ ወንጀል የሰሩትን ሰመልከት ያ አዩሀ ዛሊም አንተ በዳይ አንተ ወንጀለኛ

እኔ ደግሞ ወንጀሎችን ባጠቃላይ የምምር ጌታ ነኝ። ፈስተግፊሩኒ ማረኝ ብላችሁ ለምንኝ አግፊር ለኩም ወንጀላችሁ ምምርላችኋል። ሱብሃንአላህ አላህ ጥሪ ያደርጋል። በየጊዜ አላህ ይጠራናል። ሸይጣንም ይጣራል እኮ ሸይጣን እስትግፋር እንዳናደርግ ኸይር ነገር ላይ እንዳናደርግ ሁሌ ጥሪ ያደርጋል። አሸይጣኑ የዒድኩም ልፈቅራ ሰይጣን እንዳትለግዘው ድህነትን ያስፈራራ ያስፈራራችኋል። ወያእሙርኩም ቢልፋሕሻ በመጥፎ ነገርም ያዛችኋል። ማን ሼጣን? ሁሌ አ አንተ ይላል። አንዳንዴ ተስፋ እንድትቆርጥ የሁሉ ጨፈረ ዘለህ ምን ብለህ አሁን በመጨረሻ ሳስት መጣጣፍርን ይላል። ለምን በዛው ብሶብን፣ እንደውም ከዛ ማልፈን ከወንጀላችን በኩፍ እንድንይ ስለሚፈልግ ተስፋ ያስቆርጣል። አላህ ተስፋ እንዳትቆርጡ የመጨረሻው ፋይል እስከሚዘጋ ድረስ በሬ ክፍት ነው። ጊዜው ሳያመልጣችሁ ኑ ነው ጋርጋራ ላይ እስኪደርስ ርራ ላይ እስካልደረሰ ድረስ አንድ ሰው ተውባውን አላህ ይቀበሏል። ርራ ላይ ከደረሰ ግን ጣረሞት ላይ አበቃለት ነው። ቅያማት ትልልቅ ምልክቶች ከተከሰተ አበቃ። ግን የማንም መቼ እንደሆነ ጊዜያችን ስለማመቅ ወዲያው ዛሬውን መወሰን። አላህም ደግሞ ይጠራል። ወላሁ ያዒዱኩም፣ አላህም ደግሞ ቃል ይገባል፣ ቀጠሮ ይቀጥራል። መግፊረተን ሚንሁ፣ ከእርሱ የሆነ መግፊራ ምህረትን፣ ወፈድለን ችሎታም፣ ወላሁ ዋሲዑን ዓሊም